ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን እንደምንቆያችሁልን፣ ሳምንታዊ የሀሳብ ውክሊ ፕሮግራማችን እንሆ ተጀምሯል። ሀሳብ ውክሊያችን እንግዲህ በሳምንቱ የሚነሱ አበይት ጉዳዮችን በመመራረጥ ወደ እናንተ ምናደርስ ነው የሚሆነው። በዛሬም እንግዲህ የሀሳብ ውክሊ ፕሮግራማችን ከሀገር ውስጥ እንዲሁም ከቀጠናው ብሎም ከዓለም አቀፍ ጉዳዮች ላይ የተነሱ ዋና ዋና ጉዳዮችን መራርጠን ወደ እናንተ ምናደርስ ነው የሚሆነው። በዛሬ ሳምንት እንግዲህ የምናነሳቸው በተለይ ደግሞ በሳምንቱ ትልቅና አበይት ከሆኑ ጉዳዮች ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ተገኝተው ከፓርላማ አባላት ላይ ለተነሱላቸው ጥያቄዎች ምላሽና ማብራሪያዎችን ሰጡ ነበረ። ከእነዚህም ውስጥ እንግዲህ ከተነሱ ዋነኛ ጉዳይ አሁናዊ የትግራይ ክልል ጉዳይና የፕሪቶሪያ የሰላም ስምምነት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ የፕሪቶሪያ የሰላም ስምምነት የተስማሙ አካላትን እንደዚሁም ደግሞ አሁን ላይ የፕሪቶሪያ የሰላም ስምምነት ያለበትን ሂደት እንደዚሁም ደግሞ የፕሪቶሪያ የሰላም ስምምነት የጣሱ አካላቶች ማንና ምን እንደሆኑ እንደዚሁም ደግሞ በምን በምን ምክንያቶች እንደተጣሱ የሰፋ ያለ ሀሳብና ምላሾችን አንስተዋል። በዚህም ጉዳይ ላይ ውይይት የምናደርግ ነው የሚሆነው ሌላ ሁለተኛ ጉዳያችን እንግዲህ በተለይ ደግሞ የቀጠናው ጉዳይ ሲሆን አሁን ላይ የሱዳን ጦር ውስጥ ያለው ሁኔታ በጣም ከጊዜ ወደ ጊዜ እየተስፋፋ መጥቷል። በሱዳን በርካታ አሰቃቂ እልቂቶችን እየተመለከትን እንገኛለን። በሱዳን ጦርና በሱዳን ፈጥኖ ደራሽ ኃይል መካከል በሚደረጉ ውጊያዎች እንግዲህ በርካታ ሱዳናውያኖች ከሀገራቸው እየተሰደዱ ነው፣ እልቂት እየደረሰባቸው ነው፣ ችግርና መከራቸው ከጊዜ ወደ ጊዜ እየተባባሰ ነው። ከዚህ ጋር ተያይዞ እንግዲህ በሳምንት ውስጥ በሱዳን የነበሩ ከባድ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ወደ መጀመሪያ ጉዳያችን ስንሻገር እንግዲህ በረከት በዚህ ሳምንት እየነበረው አበይቱ ጉዳዮች እንደምናውቀው ጠቅላይ ሚኒስትር ዶክተር አብይ አህመድ በ ፓርላማ ተገኝተው የፓርላማ አባላት በርካታ ጥያቄዎችን አንስተዋል። ከዚህም ውስጥ እንግዲህ አሁናዊ የትግራይ ክልል ሁኔታ፣ በተለይ ደግሞ የሰላሙ እንደዚሁም ደግሞ ከትግራይ ካለፈው ጦርነት በኋላ የፕሪቶሪያ የሰላም ስምምነት በትግራይ መልካም የሚባሉ ነገሮችን አመጧል። የፕሪቶሪያ የሰላም ስምምነት ነበረ ለዚህ ዋነኛ ሚናውን የተጫወተው። በዚህ ስምምነት ላይ እንግዲህ በርካታ ነገሮች ሰፍረዋል። ከእነዚህም ጉዳዮች አንጻር የትግራይን ሰላም ማምጣት፣ የትግራይን ልማት ማምጣት፣ አሁናዊ የትግራይ ሰላምና መረጋጋትን ማስቀጠል ነበረ። እነዚህ የሰላም ስምምነቶችን የተፈራረሙ አካላቶች አሁን ከፌደራል መንግስቱ ጋር እየሰሩ ነው። ነገር ግን ደግሞ ትግራይ ጦርነት ላይ ከፍተኛ ኃላፊነት የነበራቸው ውጊያውን ሲመሩ የነበሩ አንዳንድ አካላቶች የፕሪቶሪያ የሰላም ስምምነት ላይ እኛም ተሳትፏለን በማለት የትግራይ ሰላምና ደህንነትን ለማምጣት እኛም ይነውን መጫወት አለብን በሚለው የፕሪቶሪያ የሰላም ስምምነትን በተለያዩ ጊዜያቶች በተለይ ደግሞ የህወሀት አመራሮች እንደ አጀንዳ ያነሱታል። በተለያዩ ጊዜያቶች የፌዴራል መንግስቱ የፕሪቶሪያ ሰላም ስምምነትን አላከበረም፣ የሰላም ስምምነቱ ተጥሷል፣ እነዚህ ሂደቶች ደግሞ ለምን ተፈጻሚ አይሆንም ለሚሉ ጉዳዮች ላይ በርካታ ክሶችንና ጥያቄዎች ሲነሱ ነበር። እነዚህም ጥያቄዎች እንግዲህ በፓርላማ ባሉ ለጠቅላይ ሚኒስትር ዶክተር አብይ አህመድ ቀርቦላቸው ነበር። ጠቅላይ ሚኒስትሩም የፕሪቶሪያ የሰላም ስምምነትን የተስማሙ አካላቶች ከኛ ጋር ናቸው፣ እንደነ አቶ ጌታቸው ረዳ፣ ጀኔራል ጻድቃን የመሳሰሉ አካላቶች አሁን ላይ ከኛ ጋር ስራዎችን እየሰሩ ነው። ነገር ግን የፕሪቶሪያ የሰላም ስምምነት ላይ ያልነበሩ በተለይ ደግሞ ፕሪቶሪያ የሄደው ስምምነቱን ያልፈረሙ አንዳንድ አካላቶች ለምን እንደዚህ አይነት ስራዎች ይሰራሉ፣ በተለይ ደግሞ ምንም በሌሉበት ጉዳዮች ጥያቄዎችን እያነሱ ይገኛሉ ብለዋል። እንደዚሁም የፕሪቶሪያ የሰላም ስምምነት ለምን ተጣሰ ለሚለው ጉዳይ ላይ እንግዲህ የፕሪቶሪያ የሰላም ስምምነትን በቁጥር ወይንም ደግሞ በደረጃ ዘርዝረው በዚህ በዚህ ጉዳዩ ላይ ፕሪቶሪያ የሰላም ስምምነቱን የጣሱ አካላቶችን ሲገልጹ ነበረ። እኔ እናንተም ከዚህ በፊት በተለያዩ ጊዜያቶች እነዚህ ጉዳዮችን ስናነሳቸው ነበረ። በተለይ ደግሞ ይሄ ስምምነት ነው ትግራይ ወደ ሰላሟ የሚያመጣት ይሄ ስምምነት ነው የትግራይ መልሶ ማገገምን አሁናዊ የትግራይ ሰላምና አሁናዊ የኢትዮጵያን ሰላም ማምጣት የሚችለው እና እነዚህ ስምምነቶች ተጥሰዋል። ስምምነቱን የጣሰው ደግሞ ህወሓት ነው። በተለይ ደግሞ በምርጫ ቦርድ እውቅናውን ካጣ በኋላ ህወሓት የተለያዩ እንቅስቃሴዎችን እያደረገ ነበረ። ከጦርነቱ በፊትም አንዳንድ ህገ ያልሆኑ ምርጫዎችን ሳያካሄድ ነበረ። እነዚህ ምርጫዎች ተገቢ አልነበሩም። እንደዚሁም ደግሞ ወታደሮችን እያስመረቀ ነው፣ ወታደሮችን እየመለመለ ነው። ለተፈናቃዮች የሚላኩ ገንዘቦችን ደግሞ ለራሱ ጥቅምና ለራሱ አገልግሎት እየተጠቀመባቸው ይገኛል እና የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ በሚባል ደረጃ የፌዴራል መንግስቱ ኃላፊነቱን እየተወጣ ነው። ለሰላም ስምምነቱ የሚያስፈልጉ ግብዓቶችን እየሰጠ ነው። የገንዘብና የበጀት ድጋፎችን እያደረገ ነው። እነዛን የበጀትና የገንዘብ ድጋፎች ደግሞ ህወሀት ለራሱ ዓላማ እየዋለበት ነው። በተለይ ደግሞ ለተፈናቃዮች የሚላኩ እንደ ስንዴ ያሉ ምርቶችን እንኳን ህወሀት እየሸጠ ለራሱ የመሳሪያ መግዣ ጥቅሞችን ሲያደርግባቸው እየተመለከተ እንገኛለን። ዲዲአርን ከማስተግበር ይልቅ፣ እንዲሁም ከዲዲአር ውጭ በሆነ መልኩ አዳዲስ መሳሪያዎችን እያሳየን ይገኛል። የጦር መሳሪያ ግዢዎች አሉ፣ የተደበቁ መሳሪያዎች አሉ። እንደዚሁም በዲዲአሩ መመለስ የነበረባቸው ሰራዊት ወደ ቀድሞ ህይወታቸው አልተመለሱም። እነሱ እንዳልሆነ ደግሞ አዳዲስ ሰራዊቶችን ማሰልጠን ይዟልና እንደ በረከት የፕሪቶሪያው የሰላም ስምምነት ሙሉ ለሙሉ በሚባል ደረጃ በህዋት ተጥሶ ነገር ግን ህዋት አሁንም የፕሪቶሪያውን የሰላም ስምምነት የፌዴራል መንግስቱ አላከበረም እያለ ጥያቄዎችን ያነሳልና አንድ የጠቅላይ ሚኒስትሩ ንግግር እንዳለ ሆኖ ከዚህ ጋር ተያይዞ እንግዲህ ህዋት የጣሳቸው የፕሪቶሪያ የሰላም ስምምነቶች ምን ምን ይመስላሉ? በረከት የፕሪቶሪያው የሰላም ስምምነትን ከማንሳታችን በፊት የነበረውን አውድ እንመልከተው። በትግራይና በፌዴራሉ መንግስት ደም አፋሳሽ ጦርነት ነበር። ይሄ ጦርነት ሙሉ በሙሉ የሰሜን እዝን ያጠቃም ያጠፋም ነበረ። ይሄ እንደ ሀገር አሳቃቂ የተባለ ደም አፋሳሽ ብለዲ ዋር ነበረ የነበረው። ይህንን የከፋ ጦርነትን ያስቀረ ነበረ የፕሪቶሪያ የሰላም ስምምነት። ይሄ ስምምነት ብዙ አንቀጾችን ይዟል ግን ከሁሉም አንቀጾች ግን የሚበልጠው ጦርነትን ማቆም፣ ዲዲአርን የታጠቁ ወታደሮችን ትጥቅ ማስፈታት፣ ወደ ሰላማዊ ኑሮ እንዲገቡ ድጋፍ በማድረግ ህይወት ማስጀመር ነበረ። በትግራይ ውስጥ የተቋረጡ መሰረተ ልማቶችን ሙሉ በሙሉ የፌዴራሉ መንግስት ኃላፊነትን ወስዶ እንዲጀምር ማስደረግ ነበረ። ሰላማዊ ህይወት እንደ አዲስ እንዲጀምር የመተነኳኮስ የመወነጃጀል እንዲሁም የፕሮፓጋንዳ ስራዎች እንዲቆሙ ነበረ። በሰፊው ሲያጠነጥን የነበረው ይሄ ነበረ፣ የአንቀጾቹ ዋና ዋና ጭብጦቹ ይሄ። ሙሉ በሙሉ በህወሓት ተንዷል። የመጀመሪያው ህወሓት ዲዲአር ከተተገበረ በኋላ የትግራይ ጊዜያዊ አስተዳደር ከተመሰረተ በኋላ ከፍተኛ የሆነ የውስጥ ውጥረት ውስጥ ገብተዋል። ይሄ ደግሞ ውጥረት በጌታቸው ረዳ አስተዳደር እና በህወሃት በኩል የነበረ ነው ህወሃት እንደ ድሮ መታጠቅ መሰልጠን እንዲሁም ትጥቅና ስንቅ መያዝ ይፈልጋል ገንዘቡንም ሙሉ በሙሉ ለሱ ስራ ማስፈጸሚያ ማስጌጃ ቲዲኤፍን ማስታጠቂያ እንዲሆን ነበር ፍላጎቱ የዚህ ፍላጎት አለመሳካትን ያሳካበት ደግሞ የትግራይ ጊዜያዊ ክልላዊ መንግስትን ቅየራ ለውጥ ካደረገ በኋላ ግን እንደ ልቡ ተመችቶታል ህወሀት ከፌዴራሉ መንግስት የሚያገኘውን ክልሉን ለማስተዳደር የሚያስፈልገውን በጀት መቶ በመቶ ዜሮ አምስት ሳንቲም ሳይቀር ቲዲኤፍን ሲያስታጥቅበት ነበር አይነበረው በቅርብ ጊዜዎች እንደተመለከት ነው። ቲዲኤፍ የሚላስ የሚቀመስ አጥተው ተቃውሞ ሰልፍ ወጥተው ነበር። ይሄ የደሞዝ ማጣት ጥያቄ ብቻ አይደለም። ደሞዝ ማጣት እንደ ኢትዮጵያ ከፍተኛ የሆነ ማንም በተከፈለው ልክ የሚሰራው ስራ አይመጣጠንም። ይሄ ጥያቄ የመልካም አስተዳደር ጥያቄ ነው። የነፃነት ጥያቄ ነው። ትውልድ ጦርነት በቃን የሚል ጥያቄ ነው። የደሞዝን ጥያቄ አስታኮ የወጠው ህወሓት ይህንን ማስታገስ አልቻለም። ምክንያቱም የክልል መንግስት ትጥቅ ያለው እዝ ያለው በብዙ ሺህ የሚቆጠሩ ምልምል ወታደሮች አለው። በተለያዩ ዙሮች አርሚ አርባ፣ ሰላሳ፣ ሀያ እያለ እየከፋፈለ የሚመረቅ ወታደር የለው። የትኛውም ክልል ይሄንን ወታደሮች ለማቆየት ሲባል ነው ዋጋ የተከፈለው። እነዚህ ወታደሮችን ደግሞ በፕሪቶሪያ ስንመዝናቸው ተገቢ አይደሉም። ፕሪቶሪያ ላይ ትጥቅ መፍታት ይላል። የአፍሪካ ሕብረት በታዛቢነት በተገኘበት ትጥቅ የማስፈታት ስርዓት ጀምሮ ነበረ። ህወሀትን ህወሀት ጦርነት ላይ ሲዋጋ ያየናቸው መሳሪያዎች የት እንደገቡ አይታወቁም። በዛ ሰዓት ትናንሽ መሳሪያዎች ነበሩ ሲሰጡ የነበሩት። የተወሰኑ ሰዎች ነው ወደ ዲዲአር ፕሮግራም እንዲገቡ የተደረጉት። እሱንም በኃይል ወደ ቲዲኤፍ መልሷቸዋል። ይሄ ክልል ሊኖረው የማይገባው ወታደር ሲያደራጅ የነበረው በፕሪቶሪያ መስፈርት ወድቋል። ወታደር ምርቃ በተካሄደበት፣ እንዲሁም በክልልም በዞንም በተደረጉ እያንዳንዱ ስብሰባዎች ሚዲያዎቻቸውን ጭምር ስንመለከት በየቀኑ የጦርነት ጉሰማ ነው ሲካሄድ የነበረው። ይሄም በፕሪቶሪያው ስምምነት ዓይን ስንመለከተው ሌላ ትልቁ ስህተት ፕሪቶሪያ መወነጃጀልን ስለሚከለክል ስም ማጥፋትን ስለሚከለክል እንዲሁም በፕሪቶሪያው አንጻር ስንመለከተው ትግራይን ሰላማዊ ሂደት እንድትሄድ ማድረግ ነበረ። ግን ትግራይ ውስጥ አሁን የተነሳው እንቅስቃሴ በሱዳን እንዲሁም ከተለያዩ ከሻዕቢያ ጋር በጋራ መስራት ውስጥ ነው፣ በጋራ እየሰሩ ነው ያሉት። ይሄ ደግሞ ምንን ያመለክታል? የፕሪቶሪያ ስምምነት ውስጥ ከሌሎች የውጭ አካላት ጋር ግንኙነት ማድረግ ይከለክላል። መልሶ ይሄ ህግ ደግሞ የኢትዮጵያ ኮንስቲቱሽንም ላይ ይደነግገዋል። ሁለቱንም ህወሃት ጥሶ ከሻቢያ ጋር ድንበር ከፍቶ ሲሸቅጥ ነበር። ይሄ የክልል መንግስቶች ስራ አይደለም። በጊዜያዊ አስተዳደሮች ደግሞ አይታሰብም። በህወሃት ደግሞ ህጋዊነቱን ያጣ አንድ ፓርቲ መንግስት ያልሆነ ፓርቲ፣ ተራ ፓርቲ ድንበር ከፍቶ መሸቀጥ አይችልም ህወሀት ሌላኛው የሳተው ስህተት ህወሀት ወርቅ ማውጣት ላይ ተሳትፏል ይህ ደግሞ አይቻልም በፕሪቶሪያውም በኢትዮጵያም ህግም ይሄ ሌላኛው ጥሰት ነው ህወሀት የፕሪቶሪያንም ህግ የኢትዮጵያን ህገ መንግስት ህገ መንግስቱ እሱ ከጫካ መቱ ያረቀቀው ራሱ ሰፍቶ ያስቀመጠው ነው ዛሬ ላይ ጠቦታል እየተቀደደበት ነው ያለው። ህወሀት በሁሉም መስፈርት ፕሪቶሪያውንም ህገ መንግስቱንም የጣሰ ነው። በነገራችን ላይ አሁን የምርጫ ሰዓት ነው። ህወሀት ህጋዊ ሰውነት የለው። ህወሀት በተከታታይ ወታደሮችን እያስመረቀ ነው የሚገኘው። ዳግም ከሱዳን ከሻቢያ ጋር በመሆን ለአዲስ ጦርነትም ዝግጅት እያደረገ ነው። ፕሪቶሪያው መቶ በመቶ ስም ብቻው ነው ቀርቷል ኦልሞስት የተቀደደ አግሪመንት ማለት እንችላለን። አው ህወሀትም ያደርጋቸው እንቅስቃሴዎች በተለይ ደግሞ የክልሉን ብሎም የሀገርን ሰላምና ለመረጋጋት ይጥሳል። ህገ መንግስት ከመጣሱም በላይ እንግዲህ አሁን እየሄደባቸው ያሉ እንቅስቃሴዎች፣ ወታደራዊ እንቅስቃሴዎች ናቸው። እንደ አንድ ፓርቲ የራሱ ወታደር ሊኖረው አይገባም። የራሱንም ያልተገቡ እንቅስቃሴዎች ማድረግ አይችልም። ነገር ግን ህወሓት ያንን ሲያደርግ አንመለከተውም። እንዲያው ጊዜ አስተዳደሩ እንኳን ገለልተኛ ነው፣ በተለይ ደግሞ ክልሉን እና ከፌደራል መንግስት ጋር በጋር ሆኖ ለማስተዳደር እየሰራ ነው የሚባለው ጊዜ አስተዳደርን በግድ በመጠምዘዝ የራሱ እንዲሆን ያደረገ አካል ነውና፣ አሁን ለጊዜ አስተዳደሩም የህወሓት እስከሚመስል ድረስ የአመራር ሹመቶች የሚያደርገው ህወሓት ነው፣ የተለያዩ እንቅስቃሴዎች የሚሰራው እሱ እንደመሆኑ አንጻር እነዚህ ሂደቶች ተገቢ አይደሉም። በተለይ ደግሞ አሁን ከሻቢያ መንግስት ጋር የሚያደርገው እንቅስቃሴ አለ። እንደዚህ አይነት ስራዎች በፌዴራል መንግስቱ መሰራት ሲኖርባቸው በተለይ ደግሞ ህጋዊነት የሌለው አንድ ፓርቲ እንደዚህ አይነት እንቅስቃሴዎችን የሚያደርግ ከሆነ የሀገር ሉዓላዊነትን ደፍሯል፣ ሀገርን ደግሞ ወዳልተገባ ነገር አስገብቷል እና ኢትዮጵያን ለጠላቶቿ ክፍት እያደረገ ነው። በተለይ ደግሞ ለጠላቶቿ አመቻችቶ የመሸጥ ስራን እየሰራ የምንመለከትበት ህወሃት ነው እና እነዚህ ተግባራቶች እስከ መቼ ነው መቀጠል ያለባቸው የሚለው አሳሳቢ ጉዳይ ነው። ምክንያቱም የትግራይ ህዝብ አሁንም ሰላም ይፈልጋል። በተለይ ደግሞ በተለያዩ አካባቢዎች የምንመለከታቸው እንቅስቃሴዎች አሉ። ህወሀትን አንፈልግም፣ እኛ የህወሀት አገዛዝን አንፈልግም፣ ጊዜ አስተዳደሩ ራሳችን የሾምናቸውን አመራሮች የሚሉ እንኳን ደቡባዊ ትግራዮች አሉ። ሌሎች አካባቢዎችም አሁን በህወሀት ተጨቁነው እንጂ እነዚህ ከማለት ወደኋላ ያሉ ምክንያቱም የትግራይ ህዝብ በደልን ያውቃል፣ ክፋትን ያውቃል፣ ችግርን ያውቃልና ሰላሙን የሚፈልገው ሰላሙን ለማምጣት ደግሞ ህወሃት የሚባል ፓርቲ ከክልሉ ሙሉ ለሙሉ ተነቅሎ መውጣት አለበት ና በቀጣይ ጊዜያቶች እንግዲህ የፕሪቶሪያ ሰላም ስምምነት ተፈጻሚ ሆነው ተፈናቃዮችም ወደ ቦታቸው ተመልሰው፣ ዲዲአርም ተተግብሮ ወጣቱ ወደ ስራና ወደ ልማት ተመልሶ እንደዚሁም በክልሉ ያሉ አንዳንድ አለመረጋጋቶች ወደ ሰላምና መረጋጋት መጥቶ ትግራይ ወደ ነበረችበት ሰላሟ መመለስ አለባት ና በቀጣይ ጊዜያቶች የፌዴራል መንግስቱም ጊዜ አስተዳደሩም፣ ሌሎች አካላቶች ይህም ስራ አለባቸውና እና በቀጣይ የሚሰሯቸው ስራ ይኖራሉ። ከዚጋ ጋር ተይዞ እንግዲህ ሌሎች ጉዳዮች ሲኖሩ በቀጣይ ቀናት የምንወያይ ነው የ ከመሸጋገሪያ በኋላ ስንመለስ ወደ ቀጣይ ጉዳያችን የምንሻገር ይሆናል። ተመልሰን መጥተናል። ተመልካቾቻችን እንግዲህ በረከት፣ ሁለተኛ ጉዳያችን የሚሆነው አሁናዊ የሱዳን ሁኔታ ነው። እንግዲህ በዚህን ሳምንት እንኳን በሱዳን በተመለከት ነው ባሉ ግጭቶች በርካታ ንፁሃን ሞተዋል። በርካታ ንብረቶች ወድመዋል። ሆስፒታሎች እየወደሙ ነው እና አንደው የሱዳን ግጭት ሀይባ እያጣ ይመስላል። በተለይ ደግሞ መለው ዓለም ዝምታ መርጧል። የሱዳን ሁለቱም ጀነራሎች ደግሞ የራሳቸውን ጥቅምና የራሳቸውን ስልጣን ለማስከበር የሚፈልጓቸውን ግዛቶች ለመያዝ ሲሉ ንጹሃኖች እያለቁ ነው። ሱዳናያኖች ከሀገራቸው እየተሰደዱ ነው። በዚህ ሳምንት እንኳን እንኳን የተመለከት ነው በተለይ ደግሞ በካምዳንዳ ጋሎን እና በሂሚቲ ታጣቂዎች መካከል በተደረገው በርካታ ንጹሃኖች ሞተዋል። የተለያዩ ጥቃቶች እየተፈጸሙ ነው። የሰው ልጅ የሰብአዊ ጥቃቶች ከሚባል ደረጃ በጣም በሚዘገኑ ሁኔታዎች አንዳንድ ቦታዎች ላይ እየተመለከትን እንገኛለንና ሱዳን እስከ መቼ ነው እንደዚህ የሚቀጥለው? ሁለቱ ጀነራሎች ለግል ጥቅማቸው በተለይ ደግሞ ለስልጣን ፍላጎት ሲሉ ሱዳንን ሙሉ ለሙሉ እየወደሟት ይገኛሉ። የነበሩባት ችግሮች አልበቃ ብለው አሁን ላይ ደግሞ አዳዲስ ችግሮች መምጣታቸው የሱዳንን ግጭት ከጊዜ ወደ ጊዜ እያባባሰው ነው። እነዚህ ግጭቶችንም እንግዲህ የተለያዩ አካላቶች በራሳቸው መልኩ ይደግፏቸዋል። ሁለቱንም አካላቶች በጦር መሳሪያ፣ በገንዘብ፣ በወታደራዊ እንደዚሁም በሌሎች ነገሮች ድጋፍ መደረጉ የሱዳንን ጦርነት አሁን ላይ ለመባባሱ ዋነኛ ምክንያት ነው። በተለይ ደግሞ የፈጥኖ ደራሹ ኃይል ቅጥረኛ ወታደሮች ያሉት፣ እነዚህ ቅጥረኛ ወታደሮችን በፈለገው ዓላማ እየተጠቀመ ይገኛልና ለእነዚህም እንግዲህ ድጋፍ በሚደረግለት ገንዘብ፣ እንደዚሁም ወታደራዊ ኃይል ነው። እስከ መቼ ነው የሱዳን ጦርነት በዚህ ሁኔታ የሚቀጥለው? ሱዳንያኖች አገር እንደሌላቸው በጎረቤት ሀገራት ተሰደው በመጠለያ ካምፕ የሚኖሩት፣ እዛውም ሱዳን ውስጥ ያሉ ሱዳኖች እስከ መቼ ድረስ ነው በሁለቱ ኃይሎች በግል ጥቅም ፍላጎት ብቻ በተለይ ደግሞ የሕዝቡን ፍላጎት ያላማከለ የስልጣን ሽኩቻ በሆነበት መንገድ ወይ እነዚህ ሰዎች የሚዋጉት የሱዳንን ሰላምና ደህንነት ለማምጣት አይደለም። ሁለቱም ኃይሎች ስልጣን ፍለጋ ብቻ ነው። እስከ መቼ ድረስ ነው በሁለቱ ኃይሎች የስልጣን ፍላጎት ምክንያት ሱዳንያኖች የሚያልቁት? በሱዳን የሚደርሰው ጥቃት እስከመቼ እስከ መቼ ነው የሚለው በጣም አሳሳቢ ጉዳይ ነው። በዚህ ሳምንት እንግዲህ በአልፋሽር የተመለከትነው ጉዳቶችን እንኳን ስንመለከት በሆስፒታል ላይ በደረሱ ድመቶች ከ460 በላይ የሚሆኑ ሰዎች ሞተዋል። እስካሁን ቁጥራቸው ያልወጡ ሰዎች እንኳን በሶስትና በአራት ቀናት ከሺህ በላይ የሚሆኑ ሰዎች ሞተዋል። እንደነዚህ አይነት የሰብአዊ ጥቃት የሚደርሱ ከሆነ ዜጎቻቸውን ለመቼ ነው እንደዚህ አይነት ጥቃቶችን እያደረሱ የሚቆዩት? ምክንያቱም እነዚህ ሰዎች የሚዋጉት ለሱዳን ሰላም እና ደህንነት አይደለም። የሱዳንን ሉዓላዊነት ለማስጠበቅ አይደለም። ሱዳንን መረጋጋት ለማምጣት አይደለም። ለስልጣንና ስልጣን ፍላጎት ብቻ ነው እና ሁለቱ ጄኔራሎች፣ በተለይ ደግሞ በእነዚህ ኃይሎች መካከል በሚደረጉ ውጊያ ሱዳን አሁን ወደ ከፋ ግጭት እየገባች ትገኛለች። እና እንደው በረከት፣ የሱዳን ግጭት እስከ መቼ ነው እንደዚህ የሚዘልቀው? እነዚህ ጥቃቶች ህዝቡ ላይ እስከ መቼ ነው የሚደርሰው? ሌላውስ ዓለም ለምንድን ነው ዝምታን የመረጠው? በተለይ በተለያዩ ቦታዎች ላይ በምንመለከታቸው ግጭቶች የተለያዩ ዓለም ሀገራቶች ቁጣን ያስነሳሉ፣ ተቃውሞችን ያስነሳሉ። ነገር ግን መቼም ደግሞ አፍሪካ ውስጥ ሁሉም የሚመለከት የለም። በራስ ግጭት ውስጥ ራስን የምታልቀው ለግጭቱ መሳሪያ እየደገፉ እልቂትህን ያባብሱታል እንጂ እነዚህ ሂደቶች እስከ መቼ ነው የሚቀጥሉት የሚለው በጣም አሳሳቢ ጉዳይ ነው። እና እንደው በረከት በዚህ ሳምንት የነበረው የሱዳን ግጭት እንደምንተመለከትከው እውነት ነው። የሱዳንን ጦርነት ስንመለከተው ግን ቀጣይ ነው። የመቆም አዝማሚያ እያሳየ አይደለም። በአሬሴፍ እንዲሁም በመንግስት ወታደሮች በኩል የምናየው ጦርነት አንድ ከተማ መልቀቅ አንድ ከተማ የመያዝ ብቻ ሆኗል። ሁለቱ ተመጣጣኝ አቅም ላይ የሚገኙ ኃይሎች ናቸው። ችግሩ መነሻው በአልበሽር በሽር ጊዜ ነው። ይሄ መነሻ አር ኤስ ኤፍ ከፍተኛ የሆነ ቦታም አቅምም እንዲገነባ አድርጎታል። በአንድ ሀገር ውስጥ ሁለት የተለያየ ትልልቅ የጦር አቅም መቀመጥ የለበትም። ይሄ ነው ሱዳንን ዋጋ እያስከፈላት ያለው። ሁለተኛው እነዚህ ሁለት ኃይሎች ተስማምተው ሊሰሩበት የሚችል እድል ብዙ ነበረ። ግን ሁለቱም ይሄንን ተስማምተው ሊሰሩበት የሚችልበትን እድል ግን አጥተውታል። ዋናው ያሳጣቸው ደግሞ አለመተማመን ነው። ሁለቱ እንደ ሀገር ተሸናንፈው አቅማቸው አንዱ አሸናፊ አንዱ ተሸናፊ እስካልሆነ ድረስ፣ ሱዳን ላይ የተለየ የፖለቲካ አቅም እስካልተፈጠረ ድረስ ምንም ለውጥ አያመጣም። በሱዳን ላይ እያመጣ ያለውን ችግር ግን ስንመለከት የከፋ ነው። በነገራችን ላይ ብዙ ውድመት ዓለም ላይ ተመልክተናል። ከሳተላይት የሚታይ ደም ግን አልተመለከትንም። ብዙ ውድመት ተመልክተናል። ቪዲዮ እየቀረጹ ሕፃናትን እናቶችን፣ ትልልቅ ሽማግሌዎችን የሚገድል የጅምላ መቃብር የተስፋፋበት ምናልባትም ምድራዊ ሲሆን አረመኔነት የታየበት ስራዎችን አልተመለከትንም። የሱዳን የአርኤስኤፍ ጄኔራሎች እየታሰሩ ነው ያሉት። በእርግጥ ችግሩ የዘር ሆኗል። ችግሩ አረቢክ ንን አረቢክ የሚሆን ሆኗል። ችግሩ የቦታ ያለመያዝ የመያዝ የቂም በቀል ሆኗል። ይሄ ደግሞ የተራዘመ ጦርነት እንዲወለድ ነው የሚያደርገው። በነገራችን ላይ ከሁሉም በላይ ሊታገሱ ከቻሉ የሱዳንን ችግር ማብቃት የሚያስፈልገው የሻቢያ የኤርትራ የዩኤኢ የሳውዲ እጅ ካልወጣ በቀር ይሄ ጦርነት ስፖንሰር አጋዥ እስካለው ድረስ ሊቆም የሚችል አይደለም። ሱዳን ያለችበት መልካ ምድራዊ አቀማመጥ በራሱ ጂኦፖለቲካው ላይ ከፍተኛ የሆነ ተጽዕኖ የሚያደርስ ቦታ ነው። እዚህ ቦታ ላይ ወሳኙ ዋናው ተጽዕኖ እያደረገ ያለው የአረቦቹ እጅ ነው። ይሄ እጅ እስታልቆ መድረስ የነዚህ የአልቡርሃንም በአሬሴፍን በኩል እየተመለከት ነው ያለው አቅም መቼም ሊዳከም አይችልም። አንዱ አንዱን ቦታ ሲይዝ፣ አንደኛው በቂም በቀል ነው እየተዘጋጀ የሚጠብቀው ያን ቦታ መልሶ በሚይዝበት ሰዓት አልፋሽርን መመልከት እንችላለን። አልፋሽር ከቀናት በፊት ነበረ በአሬሴፍ የተያዘችው። አልፋሽር ላይ አይተነው ሰምተነው የማናቀው ውድመት ነው እየደረሰ ያለው በጣም ከፍተኛ የሚባል ስታርቬሽን በከተማው ላይ ተንሰራፍቷል። ሁለተኛ ይሄ ረሃብ ከፍተኛ የሆነ የሕዝብ እልቂት ውስጥም እየገባ ነው። ይሄ በየትኛውም ጦርነቶች ላይ ተመልክተነው የማናቀው ነው። ዘረኝነት በከፍተኛ ደረጃ ነጥሮ የወጣበት ነው። በነገራችን ላይ የሱዳኑን ችግር እነዚህ በአርኤስኤፍ በኩል ያሉ ኃይሎች እንዲሁም በመንግስት ወታደሮች ስር ያሉት በከፍተኛ ደረጃ እየደፈሩ እየገደሉ ዛፍ ላይ አንጠልጥለው እየሰቀሉ ህፃናትን አምስት ስድስት ህፃናትን የስድስት ዓመት የሰባት ዓመት ህፃናትን ምንም የማያውቁ ዘርም፣ ሃይማኖትም የፖለቲካ አቋምም የሌላቸውን ሰብስበው በመግደል እንዲሁም ጎጆ ቤት ውስጥ ከተው በማቃጠል የዚህን አይነት የጄኖሳይድ ስራ ተሰርቶ አይታወቅም። ምናልባትም በዚህ ባለንበት ዘመን የከፋ የተባለ ችግር ማለት ይሄ ነው። በዚህ በአልፋሽር በኩል ስንመለከተው አልፋሽርን ለስምንት ወራት ከቦ ሲዋጋ ነበረ የአርኤስኤፍ ፋይል። ይሄ ስምንት ወራቶች ከፍተኛ ረሃብ ፈጥሯል። በዚሁም አርኤስኤፍ ከተቆጣጠረ በኋላ መውጣት መግባትን ስለከለከለ የትኛውም የሰብአዊ እርዳታ እየደረሰ አይደለም። ሱዳን ከባድ የተባለ ቀውስ ውስጥ ነው የምትገኘው። በመንግስት ኃይሎች ግን አሁንም እያሉ ያሉት የከፋ ጉዳት እንዳይደርስ ነው፣ ቦታውን ለቀን ይሄድ ነው። አልፋሽርን አሳልፈን ለአርሴፍ የሰጠ ነው እንጂ እኛ አቅማችን ደክሞ ተሸንፈን የወታደራዊ የበላይነት ተይዞብን አይደለም ይላል። በነገራችን ላይ የዚህ ንግግራቸውን መቋጫ መልሰን እንይዘዋለን። ነው ይሄ ማለት መልሰው ሲይዙ መልሰው ሲያስለቅቁ በሚሄደው ሂደት ውስጥ ከፍተኛ ደም መፋሰስ እየተካሄደ ነው። ሱዳን ከአስር ሚሊዮን በላይ ዜጎቿ ተሰደዋል። እንዲሁም በመቶ ሺህ የሚቆጠሩት ደግሞ በረሃብም በሞትም ማፋፍለን ያሉት፣ ይሄ ሂደት ዓለም በዝምታም እየተመለከተው ነው። ዩኤን በአስቸኳይ የተኩስ አቁም ስምምነት ይፈረምልኝ እያለ ነው። ምክንያቱም ሱዳን በዚህ ሂደት አንድ ዓመት ሁለት ዓመት ከቀጠለች ሱዳን ስም ብቻ ነው የምትሆነው። ይሄ በአፍሪካ ምድር የተካሄደ ትልቁ ጄኖሳይድም ጭምር ነው። አዎ በተለይ ደግሞ ሁለቱም ኃይሎች ያላቸው አቅም የመመጣጠኑ ሁኔታ ነገሮችን ከበድ እንዲል ያደረገባቸው መንገዶች አሉ። እነዚህ ግጭቶችስ ስ እስከ መቼ ነው የሚቀጥሉት? የቦታ መነጣጠቅ ሂደቶች አሉ። በዛ ላይ የሚደርሱ ውድመቶች አሉ። እነዚሁ የሚደርሱ ሰብአዊ ጉዳቶች አሉ። በአንድ ሳምንት እንኳን በተለይ በዚህን ሳምንት የተመለከት ናቸው እልቂቶች በቀጣይ ሳምንታቶች የሚቀጥሉ ከሆነ አሁንም ያሉት ሱዳንያኖች ሱዳን ውስጥ መኖርና አይመርጡም። ነገር ግን ወዴት ነው የሚሰደዱት? ጎረቤት ሀገራቶች ያለው የጂኦ ፖለቲካ እይታውንም ስንመለከተው ከባድ ነው። ሱዳንያኖች አሁን ያሉበት ችግር አጣብቂኝ ውስጥ ሆኗል። እና እነዚህ ሁለት አካላቶች ወደ ሰላም ስምምነት መምጣት አለባቸው። ነገር ግን የእነዚህ ሁለት አካላቶች የሰላም ስምምነት መምጣት አለባቸው ስንል መጀመሪያ ድጋፍ የሚሰጡ አካላቶች ድጋፋቸውን ሙሉ ለሙሉ ማቆም፣ ወይም ደግሞ እነዛ ሰዎች ገፍተው ወደ ሰላም ስምምነቱ ማምጣት አለባቸው እና እነዚህ ሂደቶች እስከ መቼ ነው የሚቀጥሉት? በተለይ ደግሞ ጎረቤት ሀገራቶች እነዚህ ጦርነቶች ላይ እየተሳተፉ ይገኛሉ። ቅድም አንተ እንደጠቀስከው እንደ ኤርትራ ያሉ አይነት ሀገራቶች የራሳቸውን ጥቅም ለማስከበር ሲሉ የጦር መሳሪያ ንግድ፣ እንደዚሁም ወታደራዊ ስልጠናዎችን እየሰጡ ነው። እነዚህ ማይሎችም ደግሞ በጎረቤት ሀገራቶች ላይ ጥቃት እናደርሳለን የሚሉ ዛቻዎችን በተለያዩ ጊዜያቶች ሲያወጡ እንመለከታለን እና በቀጣይ ጊዜያቶች የሱዳን ጦርነት በመሸናነፍ ሳይሆን መጠናቀቅ ያለበት በሰላም ስምምነት ሁለቱም ማይሎች በሰላም ስምምነት መጠው የተኩስ አቁም ስምምነት ተፈርሞ ሱዳን ወደ መልሶ አቋሟ ወይንም ደግሞ ወደ ቀድሞ ሁኔታ መመለስ አለባት እንጂ አሸናፊና ተሸናፊውን ለመለየት በጣም አስቸጋሪ ነው። ሁለቱም ያላቸው አቅም ያን ያህል ልዩነት የለውም። በዛ ላይ ሁለቱም ከተለያዩ አካላቶች ድጋፍ ይደረግላቸዋል። ጦርነቱ እንደ ቀላል የሚታይ ጦርነት አይደለም። በከባድ መሳሪያ የታገዘ ጦርነት ነው እንደዚሁም ደግሞ ሌሎች አካላቶችም እዚህ ጦርነት ላይ ስለሚተሳተፉ በዚህ ሂደት እስከ መቼ ይቀጥላል የሚለው አሳሳቢ ጉዳይ ነው እና የሱዳን ጦርነት በዚህ የሚቀጥል ከሆነ አሁን ሱዳንያኖች ካሉበት ችግር የከፋ የከፋ ችግር ውስጥ ይገባሉ። ነገር ግን በቀጣይ ጊዜያቶች የሰላም ስምምነት ይመጣል ብለን እንጠብቃለን። እንደ በቀጣይ ቀናቶች በሱዳን እንደዚሁም በቀጠና ያሉ ሌሎች ጉዳዮች ሲኖሩ ተመልሰን ይዘን የሚመጣ ነው የሚሆነው። ለዛሬ የነበረን ፕሮግራም እዚጋ እናብቃ። አመሰግናለሁ። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ዊክሊ ፕሮግራማችን ይህን ይመስል ነበረ። እናንተም ከፕሮግራማችን ጋር አብራችሁን ስለቆያችሁ እያመሰገንን እኔ ዮርዳኖስ እና በረከት ዚጋ ቋጭን። በቀጣይ ቀን በሌላ ፕሮግራሞች እስከምንመለስ ቸር ቆዩ።